ለሙድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ወይን ያለው እግዚአብሔር ይመስገን። የካሮት ጭቃ ቅባት አይሰራም ይሆናሉ። ለጸጉራችሁ ምን ብላችሁ ለጠይቃችሁ ንሽላችሁ መጥቻለሁ። ይሆናል ብዙ ጊዜ ሰርቻለሁ፣ ግን ምናልባት ስላላያችሁት ይሆናል ብዬ አስባለሁ። አዳዲሶች ማለት ነው ሮት ጭቃ ቅባት እንግዲህ ከፊት ለፊት ለተሰባበረ ጸጉራችን ና ለጸጉራችን ለዛላው ነው የሚጠቅመን ያው ጭቃ ቅባት ስለሆነ ማለት ነው። ምናልባት በቀዝቃዛ ምክንያት ቀዝቃዛ ሀገር ያላችሁ እንዳይረጋ ጭቃ ቅባት ስትቀቡ፣ ያው ጸጉራችሁን መቀባት ያለባችሁ ዛላውን ብቻ ነው። እስኪ ወደ አዲስ ሰራሩ ወደ አሰራሩ አብረን እንግባ። አመሰግናለሁ። ቪዲዮውን ግን ላይክ በማድረግ ጀምሩት። አዳዲሶች ወደ ቻናሌ ዛሬ ገና የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ እንደዚሁም ደግሞ የደውል ምልክቷን በኦል የምትለውን በማጥቆር ተባበሩኝ እላለሁ። አመሰግናለሁ። በመጀመሪያ ካሮታችን እናጥባለን፣ እንልጣለን። ከላዩ ላይ ያለውን ቆዳ እናነሰዋለን። በነገራችን ላይ ቢኖርም ችግር የለውም፣ ግን ስለሚጠቁር ነው ማነሰውኔ ማለት ነው። ለዛ አነሰዋለው እንፈቀዋለን ማለት ነው። እና ካሮት ለጸጉራችንም ሆነ ለእጃችንም ሆነ ለፊታችንም በጣም ጠቃሚ ነው። የማይጠቅመው ነገር የለም። ልጬ አጥቢ አምጥቼዋለሁ። ከዛን በዚህ በቡሩሹ ማለት ነው በጣም በስሱ ወገን አድርጌዋለሁ። እናንተም እንደዛ አድርጉት። እንደዚህ ሲሆን ያው ቶሎ ከላው ላይ ውሃውን ለማስወገድም እንደዚሁም ደግሞ እኛ ስናፈላው ስናዘጋጀውን ቀለል ይለናል ማለት ነው። በትንንሹ በኩልና አድርጉት። በዚህ ፈቀፈቀዋለሁ። እንደምታዩት ባለፈው ዘይቱን ሰርቼ የነበረ ለፊቴ የወዳችሁታል ብዬ አስባለሁ። እንደምትወዱትም ተስፋ አለኝ። ያላያችሁት ከዚህ ሶስተኛ ይሁን አራተኛው እንደዛ አካባቢ ታገኝታላችሁ፣ ማየት ትችላላችሁ። አሰራሩ አንድ ሆኖ ጭቃና ፈሳሽ ነው። የሚለያቸው ያ ብቻ ነው። ያም ካሮት ነው፣ ይህም ካሮት ነው እና ከዛን ይህንን ውሃውን እናወጣዋለን። ውሃውን ለፈለጋችሁት ሌላ ነገር መጠቀም ችላላችሁ። ለማስክ ለፊታችሁ፣ ለተለያየ ነገር ትጠቀሙታላችሁ። ውሃው ጠቃሚ ነው ማለት ነው። ለተለያየ ነገር ይሆናል፣ ክሪም መስሪያ፣ ለተለያየ ነገር ይሆናል። ውሃው ማለት ነው። እሺ አትጣሉት። ቅባቱ ላይ እንዳይሄድ ነው የምጨምቀው ማለት ነው። ውሃውን እንደዚህ ጭምቅ አድርጌ እንትን ካልኩኝ በኋላ እዚህ ጋር ትንሽዬ ሶፍት ወይም ደግሞ የነጠላ ጥቅዳጅ ጨርቅ ካላቸው እንደዚህ ታስወግዱታላቸው። ውሃውን ማለት ነው። ቅባታችን እንዳይ በደንብ እንዲረጋለን። ውሃውን እናስወግዳለን። እንደዚሁም ደግሞ ለረጅም ወራት እንድንጠቀመው ውሃውን እናስወግደዋለን ማለት ነው። በዚህ መልኩ ያው እንደዚህ ጭምቅ አድርጌዋለሁ። ከዛ እዚህ ጋ የምታዩት የኮኮናት ኦይል ነው። ለፀጉራችሁ የሚመቻችሁን ተጠቀሙ። ይሄ ናቹራል ነው፣ የተፈጥሮ ነው፣ ለምግብ የሚጠቀም ነው። ያልቀለጠ ያው ይረጋል፣ ታቁታላችሁ። ስለረጋ ነው እንደዚህ የሚሆነው ማለት ነው። ይህኛው ደግሞ የወይራ ዘይት ወይም ደግሞ ኦሊቭ ኦሊቫ ኦሊቭ ኦሊቫ፣ ሁለቱም ለምግብነት የምንጠቀማቸውም እንደዚሁም ለቆዳችን ለሰውነታችን የሚጠቅሙ ናቸው። ኮኮናቱም እጅግ በጣም ጠቃሚ ነው፣ ለፀጉር በጣም አሪፍ ነው እና ያው ከዚህ ጋር ተዋህዶ ጭቃ ቅባትን ይሰራልናል ማለት ነው። አብራችሁን ቆዩ፣ በመጨረሻ ላይ ሌላ ማደርገው ነገር አለ ተከታተሉና እናንተም ሰርታችሁ ተጠቀሙት ማለት ነውና ይህንን ሁሉንም አንድ ላይ አደርጋለሁ። እያቀለጥኩ ጨምርበታለሁ፣ ኮኮናቱን ማለት ነው። አነስ ስላለኝ ያኛው አለው ቅቤ ይመስላለ ወይም ክሬም ይመስላል ሲታይና ከዛ ያው እንደተለመደው ከዝር እሳታችን እናደርጋለን። እስቲም እናደርገዋለን ማለት ነው። በዚህ መልኩ እሚጥዱም አሉ፣ ግን በጣም ሲጣድ ዘይት ይነጥራልና በሚነጥር ሰዓት ንጥረ ነገሮቹ ይሄዳሉ፣ ከውስጡ ይተናሉ ይባላል። ለዛ እንደዚህ ስቲም አድርገዋለው ማለት ነው። ስቲም አድርገዋለው ያም ይቀልጣል፣ የንትኑን ከለር ይሰጠናል ማለት ነው። እንግዲህ ግሪን ከለር ነው ኦሊቫው፣ ያኛው ነጭ ነው በእርግጥ። ከዛ አረንጓዴ ቢጫውን ማለት ነው ቢጫውን የካሮቱን ከለር ይሰጠናል። እንደዚህ ውሃው ከስር ሲፈላ ካነሳችሁ መጨመር ትችላላችሁ ለተወሰነ ደቂቃዎች እንደዚህ እናደርገዋለን ማለት ነው። ብዙ አይደለም የምሰራው ምክንያቱም ይሄ በጣም ብዙ ነው። ለእኔ ቢያንስ አራት አምስት ወር ያክል ይበቃኛል ማለት ነው። እናንተም የሚበቃችሁን ያክል መስራት ትችላላችሁ። አይበላሽም። ውጭ ነው የሚሆነው፣ ፍሪጅ ያስፈልገውም። ጭቃ ቅባት ሁልጊዜ እኔ ስሰራ የምትጠይቁኛላችሁ፣ ና ውሃውን አሱግጅለት አለው። በዛ ላይ አጠንፊዋለው። አሁን በካሮቱ በዛ ላይ ደግሞ ካሮቱን እንደዚህ በምታንተከትኩበት ተከትኩበት ሰዓት ውሃ ምናልባት የቀሩት ውሃዎች ይወጡና በእንፋሎት መልክ ይተናሉ፣ ይጠፋል ማለት ነው። ዘይቱ ብቻ ነው የሚቀመጠው። ለዛ ረግቶ በሚቀመጥበት ሰዓት ለረጅም ወራት መጠቀም ትችላላችሁ ማለት ነው። እንደዚህ ስቲም አድርጋችሁ ከሰራችሁ አሪፍ ነው። ከዛን ለጸጉራችሁም፣ እኔ አንዳንዴ ለፊቴ የምጠቀመዋለሁ ሳላበዛ ትንሽ ትንሽ እቀባለሁ ማለት ነው። ጸጉራችንን እንግዲህ ለዛ ላው ከፊት ለፊት አላድግ ላሉ ትንንሽ ጸጉሮቻችን በብሄር ካላችሁ ከፊት ለፊት ማሳደግ ከፈለጋችሁ እሱን ያው ተከታትላችሁ ማታ ማታ ቀንም ቢሆን መቀባት ትችላላችሁ። ባገኛችሁት ጊዜና ሰዓት ዋናው መጠቀማችሁ ነው። እንደዚህ እየፈላ ሲሄድ ያው ይተናል ከስር ውሃው በውሃው ምፏሉት እንደምታዩት፣ ከላይ እንደ አረፋ ነገር እየሆነ ይመጣል። የኮኮናቱ ነው የኮኮናቱ ባህሪ ነው። እንደዚህ ልክ ሲቀልጥ እንደዚህ እየሆነ ነው የሚመጣው ማለት ነው። እና ሁሉም ፍሬሽ ነው። ከዛ አወጣውና ቀዝቀዝ ይልልኛል። ለተወሰነ ጊዜ በረድ ይላል ማለት ነው። እንደዚሁ እንደምታዩት ከለሩን ሰጥቶኛል። እንደዚህ ሰርታችሁ ቅባት ሲሆን በተለይ ብታውሉ ብታሳድሩ፣ በጣም ቆንጆ የሆነ ክለር ነው የሚወጣው። ክለሩ በጣም ነው የሚያምረው። መግቢያው ላይ አይታችሁታል። በጣም በጣም ያምራል። ቢጫ ክለር ነው። ከዛ እዚህ ጋር የምታዩት ቫልዚን አለኝ። ለፊትም ይሆናል፣ ለእግር ለሕፃን ለእጅ ለሁሉም ይሆናል፣ ቫልዚኑ ማለት ነው። ይህንን ይመስላል። እንደምታዩት አዲስ ነው በነገራችን ላይ ቫልዚኑ ልክ እንደ ኦሊቨራ ባልዚን እንደዛ አይነት ነው ስሬቱ ማለት ነው። ከዛ ይህንን የተወሰነ አደርግበታለው። ምክንያቱም በባልዚን ነው የምናረገው ማለት ነው። ቫልዚን ከሌለንስ ብላችሁ ለምጠይቁኝ፣ ቫልዚን ከሌላችሁ የቆየ ጭቃ ቅባት፣ ማንኛውም ጭቃ ቅባት ካላችሁ ማድረግ ትችላላችሁ። ከዛ በላዩ ላይ ያጠልበታለሁ። ለምንድን ነው አብሬ ያልደ ያላንተ ከተኩት መሰላችሁ? ቅባቱ ምናልባት ሰርቸው የተወሰነ ደቂቃ ብላስቀምጥህ ብለው ይረጋብኛል እና ቫልዚን ቶሎ ነው የሚያረገው እና ለዛ ነው አብሬ ያላንተ ከተኩት። ሲቀጥል ቫልዚን ትንሽዬ ነው የሚያስፈልገው፣ መቅለጥ ብቻ ነው እንዲዋሀድ እንጂ ያን ያክል ማንተክተክም አያስፈልገንም። ካሮታችንን እንደዚህ ያንተከተክ ነው ከለሩን እንዲሰጠን ነው። ለዛ ነው በዚህ መልኩ ካጠለልኩት በኋላ አሁንም እዛችው ውሃ ላይ ውስድና እስቲም አደርገዋለው። እስቲም አደርገው። በነገራችን ላይ የሙቁሃ ሙቁሃ ራሱ በቂ ነው። ይሄ እንዲዋሃድ ነው ከሰራነው ቅባታችን ጋር፣ ከውሃው ቅባት ጋር ስትፈልጉ። ቅባቱን መቀነስ ትችላላችሁ፣ ይጠቅማችኋል ማለት ነው። ይሄ አንዴ የሚረጋ ነው፣ ጭቃ ቅባት ነው። ለጸጉራችን ምግብ በጣም በጣም አሪፍ ነው፣ በጣም ቆንጆ ነው። ካላችሁ ከቀዘቀዘ በኋላ ቫይታሚን ኢ ካላችሁ የምትጠቀሙ ከሆነ እሱን መጨመር ትችላላችሁ ማለት ነው። ከሌለም ደግሞ ችግር የለውም። ወይ ደግሞ የብርቱካን ላጭ ትንሽዬ ማድረግ ትችላላችሁ ማለት ቅባቱ ላይ ማለት ነው። ቅባቱን ስሰሩ ከዚህ በኋላ እንኳን ምንም አናደርግም፣ ምክንያቱም ስለሚረጋ ማለት ነው። ይህ እንደዚህ ነው። አቀልጠዋለህ የተወሰነ ይዋሃድልኛል ማለት ነው። በደንብ አማስሉት እንዲዋሃድላችሁ ዘይቱ ቫልሲኑ ጋር አብሮ እንዲዋሀድ ማለት ነው። ቫልሲን ምን ያክል ለጸጉራችን ጠቃሚ እንደሆነ አጠይቁኝ። ጸጉር ለመፈረዝ እንደዚሁም ደግሞ ጸጉራችንን እንዲበጠር እንዲያደርገው ፍጫፉ ላይ ብቻውን ያለ ቅባት ራሱ ብቻውን እንቀባለን እና ቫልዚን በጣም ጠቃሚ ነው ለጸጉር። ከካሮቱ በላይ ቫልዚን ብቻውን ራሱ መጠቀም ይቻላል ማለት ነው። እዚህ ጋር እንደምታዩት እቃለኝ ከቀዘቀዘ በኋላ ትንሽ ቀዝቀዝ ሲል፣ በጣም ደግሞ ቅዝቅዝ ሳይል እቃችሁ መጀመሪያ ደረቅና ንጹህ ቢሆን በጣም አሪፍ ነው። ደረቅ ንጹህ ማለት ነው። ከዛ እዚህ እቃ ላይ አደርገዋለሁ፣ እገለብጠዋለሁ። እንደምታዩት በደንብ ተቀላቅሎልኛል። በደንብ አድርጌ ገለብጠዋለሁ ማለት ነው። ከስር የሚጠለውን ነገር ለማስክ ትጠቀሙታላችሁ ወይ ደግሞ ትንሽ ቃል ያደርጋችሁ ለእጃችሁ፣ ለፊታችሁ ይሆናል። እንዳትጥሉ እሺ። በሚገባ ቅባታችንን ሰርተን እንደዚህ አስቀምጠናል። ስለዚህ አንድ ሰዓት ተኩል ወይም ደግሞ ሁለት ሰዓት አካባቢ ይረጋላችኋል። ይሄን የተረፈኝንም አስቀምጠዋለሁ ማለት ነው ችን ምንም አይነት ሳይድ ኢፌክት የለውም። በጣም ጠቃሚ ነው ጸጉራችሁን ለማሳደግ። እንደዚሁም ደግሞ ጸጉራችን እንዳይበጣጠስ ጫፍ ጫፉ እንዳይቆጣጠር ይረዳናል። ከስር ደግሞ ቤቢ ሄራችንንም ለማሳደግ በጣም ጠቃሚ ነው። እሺ ተመልሼ መጥቻ ለው እንደምታዩት ከለሩን ትንሽ ቀየር አድርገው ኦሬንጅ ነው የሆነው። ኦሬንጅ ማለት ነው እና ረግቷል ሲረጋ በጣም ነው የሚፈጥነው። ባልዚን ከሆነ የቀር ያደረጋችሁበት በጣም ነው ይፈጥናል፣ ማለት ነው እና ምናልባት እንዳታስቀምጡ ቶሎ ወደቃችሁ ገልብጡ፣ ማለት ነው። ረግቷል፣ እንደምታዩት፣ በጣም ቆንጆ ነው። ተሳስቼ እንኳን እጅን፣ ፊቴን ራሱ መቀባት ይችላለሁ። በእርግጥ ለጸጉሪ ነው እንትን ያልኩት፣ ትንሽዬ ይቀባለሁ፣ ወይራ ዘይት ሲበዛ ትንሽ ለፊት እንትን አይለኝም። ደረቅ ስለሆነ አይስማማኝም እኔ ማለት ነው። እና ቅባታችንን እንቀባለን። አሁን አሰራሩን ካየን በኋላ ያው አንዳንዶቻችሁ ራሳችሁ ላይ ሞክሩ ስለምትሉ፣ በነገራችን ላይ እኔ ያው ለራሴ በምቀብብበት ሰዓት ራሴንም በዛው ጠብቃለሁ ማለት ነው። እና አመሰግናለሁ የሰራችሁትን ነገር ራሳችሁ ላይ ሞክሩ ለምትሉ ልጆች አስተያየታችሁ እናመሰግናለን ማለት ነው። እውነት ነው። ይህንን ስርስሩን መቀባት ትችላላችሁ። ካሮት ማለት ነው። ክሬሙ ራሱ ክሬሙ ገዝታችሁም ቢሆን መስራት ያልተመቻቸው ገዝታችሁ ክሬሙን እንደዚህ ማታ ማታ ጸጉራችሁን ከፊት ለፊቱ መቀባት፣ እንደዚሁም ደግሞ ዛላውን መቀባት ትችላላችሁ። መስራት ብቻም ሳይሆን መግዛት እንችላላችሁ። አማዞን ላይ የተለያየ ቦታ ኦርደር አድርጋችሁ ታገኙታላችሁ ማለት ነው። እኔ በጣም ነው የምወደው ክሬሙ የኛ በተለይ አገር ቤቱ በጣም ቆንጆ ነው። እሱንም መግዛት ትችላላችሁ። ከዚህ ጸጉሬን ሳላበጠር ፈትችዋለሁ ግን አላበጠርኩትም። ስለዚህ መጀመሪያ እንደዚህ ይቀባዋለሁ። በውስጡ እንግዲህ ኮኮናት፣ የወራ ዘይት ኮኮናቱም የምግብ ነው። የወራ ዘይቱም ለምግብነትም፣ ለጸጉርም፣ ለሰውነትም ለሁሉም ይሆናል። ለእሱን ነው እንግዲህ የተጠቀምኩት ቫልዚን ነው፣ እጽፍላችኋለሁ ማለት ነው ከዛ ጸጉራችሁን እየከፈላችሁ እንደዚህ ዛላውን በደንብ መቀባት ነው። ውስጡ አያስፈልገውም። ለተግንባራችሁ እና ዛላ ዛላውን በደንብ መቀባት ነው። ዛላውን ጸጉራችንን ስንቀባ ስናበጥረው ሹልክ ሹልክ ነው የሚሄደለን። ወዳው ደግሞ ስርስሩን ከፈለጋችሁ ፈሳሽ ቅባት ቀብታችሁ ስርስሩን ማሳጅ ማድረግ ትችላላችሁ። ጸጉሬን እንግዲህ ሞስቸራይዝ አድርጎልኛል። በጣም አሪፍ ነው፣ በጣም ቆንጆ ነው ከዛ አዛ ፀጉሬን እንደዚህ ካደረግኩት በኋላ እሰራዋለሁ። እናንተም ፀጉራችሁን መስራት ትችላላቸው። ጸጉር ብዙ ጊዜ የሚበጣጠሰው ያው ሳንሰራው ስንቀር ነው። ለዛ ነው ፀጉራችን የሚበጣጠስብን ማለት ነው። ሞክሩትና አስተያየታችሁን ደግሞ በኮሜንት ግለጹልኝ። አዳዲሶች እንኳን ደህና መጣችሁ፣ ላይክ፣ ሰብስክራይብ አድርጉ። ነባሮችን ደግሞ ላይክ እና ሸር እያደረጋችሁ ስለምታበረታቱኝ ዩቲዩበር ቤተሰቦቼ እንደዚሁም ቤተሰቦቼ ዩቲዩበር ያልሆናችሁ ማለት ነው፣ ሁላችሁንም በጣም ነው አመሰግነው አወዳችኋለሁ። እሺ፣ በሌላ ቪዲዮ እስከምንገናኝ ድረስ አመሰግናለሁ። ቸር ያቆየን። ባይ ባይ።